ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ እንግዲህ ሙላሪዬ እኛ ሦስታችን ቁጭ ብለሽ ስታዩን በጣም ገራሚ የሆነ ፕራንክ ጠንስሰንለት መተናል። በጣም ያዝናና ነው ቤተሰቦቻችን። የፕራንኩን ሀሳብ ሳንነግራችሁ ግን። ቪዲዮውን ስጀምሩ ላይክ አድርጉ። ላይክ ማድረጋችሁን እርግጠኛ ሆኑ እሺ ጋይስ። ለእናንተ ምንም አይቀነስም። ሁሌ እንደምነግራችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ፣ የደወል ምልክቷን በመንካት ሰብስክራይብ አድርጉ። እንግዲህ የፕሮንኮ ሀሳብ እኔ ራሴን ምንም ጭካን የለም። ለማንኛውም ቤተሰቦቼ ማኑ ማርቲን፣ እና ሰኒ እንደምታውቋቸው እንግዲህ የሙለር ታናናሽ ጥይቶች ናቸው እና ዛሬ ቀን እንደዚህ ተሰብስበን ሁለቱ ቁጭ ብለው ቲክቶክ ምናምን እያዩ እየተዝናኑ እኔን እስከፈለጉት የልኩኛን ማለት ነው በዛውም ግን አሁን እኮ እናናድሽ ነው። በጣም እስከ ጥግ። አይ እኔ ልናደድ ሳይሆን እኔማ እሱኮ ኖርማል። አሁን አይ ዝም ብሎ ምን ሊል ይችላል ነው። እግራችሁንም አጥባችኋለሁ። በቃ የፈለጋችሁት ነገር ማዘዝ ትችላላችሁ። ውሃም ጭልኝ፣ እንዲህ አርግልኝ፣ እንዲህ በይኝ። ከፈለጋችሁ ደግሞ ማለት ነው ጥፍር ቀለም እንቀበኝ ማለት ይቻላል። ጸጉሬን ማበጥርኝ ማለት ይቻላል። ለማንኛውም የፈለጉትን ነገር ያዝብኛል። እንግዲህ የሙለ ሪያክሽን ምን ሊሆን ይችላል ሚስቱን ሳ ደግሞ እሺ ነው እሺ። እኔ ደግሞ ታዘዘ ቱት ስሚያውን ትህትና ነው። ለአሁኑ ለማንኛውም ወንድ ቤተሰቦቻችን በጣም ያዝናና ቪዲዮ ነው የሚሆነው እ ሳስበው ብቻ ማለት ነው። ይህንን ሳስብ እየሳኩ ነበር። ሙላር ምን ሊል ይችላል አላውቅም። እነሱ እራሱ እናንተ ግን ስነ ስርዓት ነው የሚለው። እኔ እንጃ ማለት ሚስቱ ታናናሾቹ ሲልኳት ምን ሊሰማው ኖርማል ነው። እውነት ከበዛስ ከበዛስ ዞሮ ዞሮ የሰው ትግስት ለማስጨረስ

እንግዲህ ቪዲዮ ልንሰራ ነው እና ምናምን ብለን ብቻ በሆነ ጉዳይ እንጠራለን እንዲመጣ እናደርግና፣ እንግዲህ እነሱ እዚህ ጋር ሶፋ ላይ ይቀመጣሉ ስልካቸውን ይዘው ምናምን፣ እንደዚህ ነው ማለት ማየት ነው። እንግዲህ ኖስ አብራችሁን ሆኑ፣ እስከ መጨረሻ ቪዲዮን እዩት፣ ውድ ቤተሰቦቻችን በጣም የሚያዝናና ይመስለኛል።

ዛኔ፣ ምንድን ነው ያልሽው? ዝም አለ። ምሳ እየደረሰ ነው። ምሳ እየደረሰ ነው የሰራው። አረ ቀስ። ለስንት አመት ነው ያሰበችው እናቱ? ዋ ለሚ ዋሽተች ነው። ቀስ በይ

ስለዚህ ምን ጨምር በምሳ በቃ እንደዚህ አሁን ነው። ለሚ ለሚ እየሰራሽ ነው ወረቀት

ለምን እዚህ ጋር ያው ስትጀምራለሽ፣ ያው አይሰማሽም እንደ ተገኘ እዚህ ጋር ያለው ወልዊ መጀመሪያ ያው ህ ወልዊ መጀመሪያ ይሄ ነው ስፒከር በታን በስፒከር ውስጥ ያገኝሽ አይደለ እና ስፒከር በታን ሰው ይገኝ ነበር ይሄ ወይስ ሌላ ነገር አለ?

ሰቶ ነርማል ሰቶ አትንቀሳቀሱ፣ ቀራችሁ ቪዲዮ ሳሰሩ ቀራችሁ እያልኩ አይደለ እንዴ?

ከላይኛው አስገቢ ከታችኛው እንዳታስገቢ፣ ወጡ ወጥ ደሞ እንዳሪ ይሸተተ ነው ጎመኑ ላይ